የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን አገው ሚዲያ ዛሬም እንደ ትላንቱ ሁሉ ትኩስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርቧል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ እየተመኘ በቅድሚያ ማበይት ርዕሶችን እነሆ። በአማራ ክልል አዊ ብሔረሰብ ዞን በተለያዩ ወረዳዎች ሕገ ወጥ የመሬትና የማዕድን ወረራ ዝርፊያ በከፍተኛ ሁኔታ እየተፈጸመ መሆኑን አገው ሚዲያ ከታማኝ ምንጮቹ አረጋግጧል። በስፋት የምንቃኘው ጉዳይ ይሆናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅዱስ ሲኖዶስ ምልዓተ ጉባኤ በተያዘው ልዩ አጀንዳ ውሳኔዎች ሰዎችን አሳለፈም። ይህንንም የምታደምጡት ጉዳይ ይሆናል። የትራምፕ አስተዳደር በውጭ ሀገሮች የሚገኙ ኤምባሲዎቹ የተማሪዎችን የቪዛ ቀጠሮ እንዳይሰጡ አዘዘም።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 በአማራ ክልል አዊ ብሔረሰብ ዞን በተለያዩ ወረዳዎች ህገወጥ የመሬትና የማዕድን ወረራ አሳሳቢ መሆኑን ለአገው ሚዲያ በርካታ የዞኑ ኗሪዎች ተናገሩ። በህገወጥ ወረራና ብዝበዛ ላይ የመንግስት ባለስልጣናትና ታጣቂዎች ግንባር ቀደም ተሳታፊ መሆናቸውን የአካባቢው ማህበረሰቦች ለአገው ሚዲያ አረጋግጠዋል። ከዚህም በተጨማሪ በኢንቨስትመንት ስም የመሬት ወረራ ተስፋፍቷል ያሉ ወጣቶችና ኗሪዎቹ ተቃውሞ እያሰሙም ይገኛሉ። በአማራ ክልል አዊ ብሔረሰብ ዞን በተለያዩ ወረዳዎች ህገወጥ የመሬትና የማዕድን ወረራ አሳሳቢ መሆኑን የተለያዩ ህብረተሰብ ክፍሎች በመግለጽ ላይ ሲሆኑ የዞንም ሆነ የክልል ብሎም የፌዴራል መንግስት እስካሁን ድረስ ለህዝብ ጥያቄ መልስ አልሰጠም። በተለይም በአማራ ክልላዊ ብሔረሰብ ዞን በተለያዩ ወረዳዎች የተፈጠረውን የአመራር ለውጥና ጦርነት እንደ መልካም አጋጣሚ በመጠቀም በአዊ ዞን ከከተማ ጀምሮ የመሬት ወረራና ሙስና በከፍተኛ ሁኔታ እየተንሰራፉ እንደሆነ የሚገለጽ ሲሆን በዚህም የተነሳ በማኅበረሰቡ ዘንድ ቅሬታ ከመፍጠሩም በተጨማሪ በህብረተሰቡ ዘንድ የግጭት ምንጭ የሆነ መሆኑን አገው ሚዲያ አረጋግጧል። በተለይ ምምቅ የወርቅ ሀብት ባለባቸው በርካታ የዞንና የክልል ባለሥልጣናት ያለ ፍቃድ በወርቅ ቁፋሮ ላይ ተሰማርተው እንደሚገኙ አገው ሚዲያ አረጋግጧል። አገው ሚዲያ በጉዳዩ ላይ አስተያየት እንዲሰጡ ከጓንጓ ወረዳ የጠየቃቸው ታማኝ ምንጮቻችን ማዕድኑን ለመቀራመጥ በሚደረግ እንቅስቃሴ ታጣቂዎች ጭምር የሚታኮሱበት ሁኔታ መኖሩ ባለሀብቶችና የመንግሥት ባለሥልጣናት ጭምር በዚህ የወርቅ ማዕድን ሽሚያ ላይ እጃቸው እንዳለ ለበትም አረጋግጧል። በአንዳንድ ባለስልጣናት መሪነት እየተደረገ ያለው ህገወጥ የወርቅ ማውጣት ስራ አሳሳቢና የአገውን ህዝብ ወደ አደገኛ ሁኔታ እየመራ እንደሆነም ሌላው የመረጃ ምንጫችን ገልጿል። የአዊዞን አንዳንድ ባለስልጣናት የግል ገቢያቸውን ለማሳደግ እንዲሁም የግል ፍላጎታቸውን ለማሳካት ተብሎ በዚህ የወርቅ ማውጣትና የመሬት ወረራ ላይ ተስማምተው የሚኖሩ ህዝቦች እርስ በእርሳቸው እንዲጋደሉ እየተደረገ መሆኑን በተደጋጋሚ ይገለጻል። እንደዚህ አይነት መጥፎ ተግባር በአስቸኳይ እንዲቆም የፌዴራል መንግስት የአማራ ክልል ታጣቂዎችን ከአዊዞን ማስወጣትና ሲያደርጉና በዚህ መጥፎ ተግባር ላይ በሚሳተፉ የዞንና የክልል ባለስልጣናት ላይ እርምጃ እንዲወሰድ የጠየቁት አንድ አስተያየት ሰጭም በክልሉ መንግስት አማካኝነት በክልሉ በስመ ኢንቨስትመንት የሚደረገ የመሬት ወረራ ጉዳይም አሳሳቢ መሆኑን ገልጾ የአማራ ክልል መንግስት በአገው ህዝብ ላይ የሚፈጽመው ህገወጥ ስራዎች ሞልቶ የፈሰሱ በመሆኑ በኢንቨስትመንት ስም የሚደረገ የመሬት ወረራ የአገውን ህዝብ አሳዝኗልም ብሏል። ይህም ጉዳይ የአገውን ህዝብ እንዳሳዘነ ገልጿል። በአማራ ክልላዊ ብሔረሰብ ዞን በተለያዩ ወረዳዎች ህገወጥ የመሬትና የማዕድን ወረራ በዞኑ ኗሪዎች በተለይም ወጣቶች በአካባቢ በአካባቢያቸው መሬት አጥተው እየተሰደዱ መሆኑ ከፍተኛ ተቃውሞ አስነስቷል። አገው ሚዲያም በዚህ ጉዳይ ላይ ትኩረት በመስጠት ተከታታይ ዘገባ ለአድማጮቻችን የሚያቀርብ ይሆናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅዱስ ሲኖዶስ ምልአተ ጉባኤ በተያዘው ልዩ አጀንዳ ውሳኔዎችን አሳለፈ። ቅዱስ ሲኖዶስ ግንቦት 19 ቀን 2017 ዓ ም የተመለከተው የተለየ አጀንዳ ለረጅም ዘመን ቤተ ክርስቲያን ያገለገሉ ብፁዓን አባቶችን የተመለከተ ነው። በዚህም ላይ ምክክር አድርጎ የሚከተለውን ውሳኔ አሳልፈዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ አማካኝ ታማኝነት በኢጴስቆጶስነት ተሹመውና በሀገረ ስብከቱ ተመድበው ለረጅም ዘመን ደከመኝ ሰለቸኝ ሳይሉ የቅድስት ቤተ ክርስቲያንን መዋቅርና ትውፊት ጠብቀው የሚያስፈልገውን መሥዋዕትነት ሁሉ ከፍለው ለቤተ ክርስቲያን ልልና ለሐዋርያዊ ተልኮ መስፋፋትና ለእናት ቤተ ክርስቲያን ተቋማዊ እድገት የዕድሜ ልክ አገልግሎት የሰጡ ብፁዓን ሊቃነ ጳጳሳት፣ ብፁዕ አቡነ ታዲዮስ የካሪቢያንና የላቲን አሜሪካ ሊቀ ጳጳስ፣ ብፁዕ አቡነ ቄርሎስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዮናስ፣ የአፋር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ስምዖን፣ የመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም የበላይ ኃላፊ ሊቀ ጳጳስ፣ ሌሎችም ማረጋውያን ብፁዕን አበው ሊቃነ ጳጳሳት በምላተ ጉባኤ እውቅና እንዲሰጣቸው ሆኖ የሚሰጠው እውቅና የሚታይና የሚታወስ እንዲሆን፣ አፈጻጸሙም ደግሞ በቅዱስ ሲኖዶስ ጽሕፈት ቤትና በጠቅላይ ቤተ ክህነት በኩል ሳይዘገኝ እንዲፈጸም በማለት የቅዱስ ሲኖዶስ ምላተ ጉባኤ ውሳኔ አሳልፈዋል። በቋሚ ሲኖዶስ ስለሚያገለግሉ ብፁዕን ሊቃነ ጳጳሳት የቅዱስ ሲኖዶስ ቅዱስ ምልአተ ጉባኤ በቋሚነት ሲኖዶሱን የሚያገለግሉ አባቶችንም መርጧል። በዚህም መሰረት ከግንቦት 2017 እስከ ሐምሌ 30 ቀን 2017 ዓ.ም ላለው የሥራ ጊዜ ብፁዕ አቡነ ህዝቅኤል የሰዋሰው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የበላይ ኃላፊና የከፋ ቤንጅ ማጃ ህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ማቴዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙሃን ድርጅት የበላይ ኃላፊና የምስራቅ አፍሪካ ህጉረ ስብከት ሊቀጳጳስ ብፁዕ አቡነ መልከ ጸዴቅ የጉራጌ ሀገረ ስብከት ሊቀጳጳስ ጳጳስ፣ ብፁዕ አቡነ በርተለሜዎስ የድሬዳ ሀገረ ስብከት ጳጳስ ናቸው። ከነሐሴ 1 ቀን 2017 ዓ.ም እስከ ጥቅምት 30 2018 ዓ ም ድረስ ላለው የሥራ ጊዜ ብፁዕ አቡነ ያሬድ የሰበካ ጉባኤ ማደራጃ መምሪያና የአርሴ የአርሲ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ በርናባስ የዋግ ኽምራ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሕርያቆስ የጣሊያንና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ኤጲፋኒዎስ የምስራቅ ጉራጌ ሀገረ ስብከት ጳጳስ የቋሚ ሲኖዶስ አባላት ሆነው እንዲሰሩ ቅዱስ ሲኖዶስ ወስኗል። በተጨማሪም ከቤተ ክርስቲያኒቱ ታማኝ ምንጮች እንደገለጹት የቅዱስ ሲኖዶስ ምልዓተ ጉባኤ ከዚህ በፊት የተሳሳተ አስተምህሮ አስተምረዋል ተብለው ከቤተ ክርስቲያን አገልግሎት ተከልክለው የነበሩ የብፁዓን አባቶች ይቅርታቸውንም ተቀብሏል። በመካሄድ ላይ ያለው የቅዱስ ሲኖዶስ የርክበ ካህናት ምልዓተ ጉባኤ የብፁዓን አባቶችን አስተምህሮ በተመለከተ ውሳኔ ማሳለፉን አገው ሚዲያ አረጋግጧል። የቅዱስ ሲኖዶስ ጽህፈት ቤት በርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ ግንቦት 192017 ዓ ም የብፁዓን አባቶች አስተምህሮን በተመለከተ በቋሚ ሲኖዶስ ውሳኔ መሰረት የሊቃውንት ጉባኤ በሦስት ብፁዓን አባቶች ማለትም በብፁዕ አቡነ ፊልጶስ ሊቀ ጳጳስ፣ በብፁዕ አቡነ በርናባስ ሊቀ ጳጳስ የብፁ አቡነ ገብርኤል ጳጳስ በተላለፉ ትምህርቶች ላይ ያቀረበውን የስተት ትምህርት የሚያሳይ አስተያየትና የውሳኔ ሀሳብ መመልከቱን ቤተ ክርስቲያኑ አሳውቃለች። ምላተ ጉባኤውም የሶስቱን አባቶች አስተያየት አዳምጦ ይሆናል ያለውን ውሳኔ አሳልፏል። በዚህም ሶስቱም ብፁዓን አባቶች ጥፋታቸውን አምነው በቅዱስ ሲኖዶስ ፊት ቀርበው ይቅርታ መጠየቃቸውን አገው ሚዲያ ከታማኝ ምንጮች አረጋግጧል። በሊቃውንት ጉባኤ የቀረበ እውነተኛ የቅድስት ቤተ ክርስቲያን አስተምሮን የሚያምኑና የሚያስተምረው መሆኑን በመግለጽም ለተፈጠረው ስተት ይቅርታ እንደጠየቁ የታወቀ ሲሆን የቅዱስ ሲኖዶስ ምላተ ጉባኤ ይቅርታቸው እንደተቀበለም ተረጋግጧል። ያስተላለፉት የስህተት ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመገናኛ ብዙሃን ስርጭት አገልግሎት ድርጅት ላይ ቀርበው በቅዱስ ሲኖዶስ ፊት የሰጡትን ቃል አስተምሯቸውን አርመውና አስተካክለው እንዲያስተላልፉ መመሪያና አቅጣጫ እንደተሰጣቸውም ተገልጿል። ወደፊትም ብፁዓን ሊቃነ ጳጳሳትና መምህራን የሃይማኖት ትምህርት ሳይሸራረፍ ለትውልድ ለማስተላለፍ ጥንቃቄ እንዲያደርጉና በአከራካሪ ጉዳዮች ላይ በግለሰብ ደረጃ ምላሽ እንዳይሰጥም ጉባኤው ወስኗል። የትራምፕ አስተዳደር በውጭ ሀገሮች የሚገኙ ኤምባሲዎቹ የተማሪዎች ሀገሮችን የቪዛ ቀጠሮ እንዳይሰጡ አዘዘም። የአመልካቾችን የማህበራዊ ሚዲያ ገጾች የማጣራት ሂደት ለማስፋት በዝግጅት ላይ እንዳለ ያስተዋወቀው አስተዳደሩ ለተማሪዎች የቪዛ ቀጠሮ እንዳይሰጥ በጊዜያዊነት አግዷልም ተብሏል። የውጭ ጉዳይ ሚኒስትሩ ማርኮ ሮቢዮ መልእክት በሰፈረበት ለዲፕሎማቲክ ማህበረሰቡ በተላከ ማስታወሻ ላይ እገዳው ተጨማሪ መመሪያ እስከሚወጣ ድረስ ይቆያልም ብለዋል። የትራምፕ አስተዳደር የተማሪ አመልካቾች የማህበራዊ ሚዲያ ገጾችን የማጣራት ስራ አጠናክሮ የሚሰራ ሲሆን ይህም በኤምባሲዎችና ና በቆንጽላ ጽፈት ቤቶች ላይ ትልቅ አንድምታ እንደሚኖረው ማብራርተዋል። ትራምፕ የግራውንድ እየተከተሉ ናቸው ካሏቸው ታዋቂ የአሜሪካ ዩኒቨርሲቲዎች ጋር ውዝግብ ውስጥ መግባታቸውን ተከትሎ የተወሰነ ውሳኔ እንደሆነም አረጋግጠዋል። አንዳንዶቹ የአሜሪካ ዩኒቨርሲቲዎች በግቢያቸው ውስጥ በሚደረገው የፍልስጤም ድጋፎች ለጸረ ሴማዊነት በር ከፍተዋል ሲል ኋይት ሀውስ ክሳቸውን አሰምተዋልም ተብሏል። ዩኒቨርሲቲዎቹ በበኩላቸው የትራምፕ አስተዳደር በነጻነት ሀሳብን የመግለጽ መብትን ለመጣስ እየሞከረ ነው ሲሉ ይወቅሳሉ። ትራምፕ ታዋቂው ሃርቫርድ ዩኒቨርሲቲ የውጭ ሀገር ተማሪዎች እንዲሁም ተመራማሪዎች እንዳይቀበል በሚል ፈቃዱን ቢሰርዙም ይህ ፖሊሲያቸው ግን በፌዴራል ዳኛ ታግዶባቸዋል። በዩኒቨርሲቲው ላይ የጣሉት ውሳኔ ተግባራዊ የሚሆን ከሆነ ሩብ የሚሆኑት ተማሪዎቹ ከውጭ ሀገር የሆነው ተቋሙ በከፍተኛ ሁኔታ ሊጎዳ ይችላልም ተብሏል። አገው ሚዲያም የሃርቫርድ ዩኒቨርሲቲን ጉዳይ ከዚህ በፊት ዘግቦ እንደነበር አይዘነጋም። ክቡራትና ክቡራን አብራችሁን ስለቆያቸው እያመሰገንን በቀጣይ ፕሮግራም እስከምንገናኝ መልካም